ኢድራስ ኢትዮጵያ ተቀምጠሽ ያገሬን ሕዝብ ለሚታቀዘቅዩ ንፋስ ንፋስ እኔ እዚህ አረብ ሀገር ከወጣሁ ትንሽ ቆየት አልኩኝ እና ሰንበት ወጣልኩኝ እና ያገሬ ንፋስ እኔ ያገሬ ንፋስ በጣም ይናፍቃለሁ። ያገሬ አየር በጣም ይናፍቃለሁ ነገር ግን የሀገሬን ንፋስ አንድ ለሚነግርሽ ነገር አለኝ። ዛሬ እኔ ትንሽ አልቻልኩኝ፣ ምና ማረረኝ በቃ የሀገሬን ንፋስ። እኔ አረብ ሀገር ከመጣሁ ትንሽ ሰንበትበት አልኩ፣ ሙቀቱም ሊገላኝ ነው። ምን እንደሆነ ባላቂም፣ ይሄ የአረብ ሀገር ሙቀት ሲለው ሲሞቅ የሆነ የሆነ የሆነ ነገር አምጣ ይላል። ግን አንቺ እዚህ ብትሆኒ ምንም አምጣ ይልም። የሀገሬን ንፋስ፣ ምን አለበት አቆራርጠሽ ትንሽ ወደ አረብ ሀገር ብትመጪ ትንሽ እዚህ መጥተሽ እንኳን እኛ እዚህ ለተሰበሰብነው ነው ሀበሾች ትንሽ ታቀዘቅሺን ነበር። ምን ነው ችግር አለኝ እንዴ ወይንስ የኢትዮጵያ መንግስት እንደለመደው ንፋስም ከሀገር አይወጣም? ማለት ምን ፓስፖርት ይጠየቁሽ ወይስ ምንድን ነው? እኔ አልገባኝ ነገር፣ እሱ ነው ነገር የንፋስ ይዋኪሽ። ይህን ይድረስ ብዬ ከጻፍኩልሽ ጀምሮ ወደ አረብ ሀገር አቆራርጠሽ መጥተሽ እንዴት ታቀዘጥዝኝ ሲል በቴትና ከብራለው አከብራለሁ። ያንቺው ናፋቂ